በመጀመሪያ እዚህ ሶሻል ሚዲያ ላይ የተፈጠረ ነገር ያለ ምንም ላይ እንዳልተፈጠረው እኔ ለማለፍ እየሞከርኩኝ ነው። ገባቸ አው ስድብ በዝቷል፣ ብዙ ነገር በዝቷል። እናቷን እየተሳደበ ነው እየሳቃችሁ ያላችሁ በብሎ ትተናገራላችሁ ከዚህ ቤት ሁለተኛ ጊዜ ወደዚህ ቤት አትገቡም። ያ okay? yeah. እናትየውን ተሳድበሃል፣ ዲስሪስፔክት አርገሃል፣ እናትየውን ምናምን እየተባለ ያለው ነገር፣ ዲስሪስፔክት ያደረግኩት እናት የለም ባቸ ሰብ ሞዴሬተር ያላቸው በሙላቸው የሚስቁትን እንዳለ በብሎ ካወጣቸው በሙሉ እና እኔ የማንም ሰውን እናት ዲስሪስፔክት አላረኩ፣ የማንም እናትን አልተሳደቡ። እናትን ሰድበሃል የሚል ነገርን አምጡልኝ። ይቅርታ አልጠይቅ ብያለሁ። ማንም እስካሁን አንድ ቪዲዮ ሊያመጣልኝ አይቻልም። ጆሮ ጌጣ አይገባም። እሱ እኔ ጆሮ ላይ ነው ያደረኩትኝ። ጭንቅላት ክለህ ያለው ብዙ ችግር ማጣጣ ያለው እሱን ፍታ መጀመሪያ እና የማንም ሰው ዲስሪስፔክት የማንም እናት ዲስሪስፔክት አላደረኩም። ኢቨን ኢቨን እናቴ ስትሰደብ፣ ቤተሰቦቼ ሲረገጡ፣ ህዝቢ ሲረገጥ፣ ማንነቴ ሲረገጥ አንድ ጊዜ ተናግሬ አላውቅም። ሁሉ ነገር እስኪ በሰላም ይለፍ ብዬ ትቸዋለሁ እና ከአቅም በላይ የሆነ ነው ቲና ደግሞ ብዙ ጊዜ ብዙ ጊዜ አልፌሻለሁ። የሸሩምጣ ልጅ ብለሽኛል። የ13 ዓመት ልጅ ደፍረህ ወጥተህ ብለሽኛል። እህትም ደፍረህ ወጥተህ ብለሽኛል። ልጅ አለ ከዱባይ የወለድከው ብለሽኛል። ቡሽቲ ነህ ብለሽኛል። ለአንቺ ዛሬ ሳልወድ ነው የጆሮ ጌጥ አድርገህ ያመጣሁት። ሁሉም የጆሮ ጌጥ ያደረገ ቡሽት አደለም፣ አስተሳሰብሽ እንደዛ ስለሆነ እንጂ። ማንም ሰው የጆሮጌጥ ጌጥ ስላደረገ አደለም ቡሽት የሚባለው ሴታት። ወ ኢቨን ሁሉም ቪዲዮሽን አንድ በአንድ አለ ጥምብ አጋሚ ብለሽኛል። አጋሚ መሆን እንኮራበታለሁ እንጂ አላፍርበትም። ነገ አጋሚ ነኝ፣ ዛሬ አጋሚ ነኝ፣ ከንጎዳማ አጋሚ ነኝ፣ ፒዮር ትግራዋይ ነኝ፣ አላፍርበትም። እና ለቅቅ አድርግ ከህይወቴ። ከልጅሽ ጋር ያለሽን ችግር ከልጅሽ ጋር መፍታት ትችያለሽ። ኦፍኮርስ መግባትም አልነበረብኝም፣ ከአሁን ባለም አልገባም። ከልጅሽ ጋር ያለውን ችግር ራስሽን መፍታት ትችያለሽ። ኦኬ፣ እኔ የማንም ሰው ልጅ ሲነካ ማየት ስለማልፈልግ ነው። በእኔ አሰዳደግ ስለማስበው በእኔ ስ ቤተሰቦች ስለማስበውን ልጅና ይቅርታ ጠይቂያት አለሽ እኔ ደግሞ ያልሰማሁትንና ያላየሁትን ነገር አልናገርም። የሰማሁትን ያየሁትን ነገር በአንድ ጊዜ በቀን አንድ ጊዜ ምግብ እየሰጠሻት ነበር ያል ስላየው ስለሰማው ሁሉ ነገር ስለማውቅ ነው ማለት ነው። አሁንም እናቴን እናት ነጊ ቤተሰቦቼ እናት ነጊ ስሜን የሚባል ሶሻል ሚዲያ ላይ እንዳጠሪ እንድጠሪኝ አልፈልግሽም ነበር ይሉ ስሜን ብቻ ስሜን እንዳታነሹ። ከፈለግሽው ሰው ጋር ማውራት ይቻለሽ፣ ከፈለግሽው ሰው ጋር ይቻለሽ። በቃ አንዳንዶቻችሁ ፋኒ ትዕግስተኛ ምናምን ፋኒ አራት ሰባት አመት ስለተሰደበ ወይ ሰባት አመት ስለተረገጠ እኔ ሰባት አመት መረገጥ ያለብኝ አቅም የለኝም። እኔ በእኔ የሚመጣ ምንም ችግር የለውም። በቤት ሰዎች ሲመጣ አልወድም። እኔ በጣም ነው የሚያመኝ፣ አልፈልግም። ገባችኋል? ኢቨን ኢቨን ኢቨን እናቴን ወጥታ የማታውቀው ሶሻል ሚዲያ ከስቶር እህቴ ያስገባችው ስቶር እስክሪን ሻት አንስታች እናቴን ዘቅዝቃ ከእነ ግብረ አበሮች አሁን እየሰደ ብቻ ባለጌ። ዝም ብለ ዝም ስላላልኩኝ ልጅሽን በድለሻታ ስላልኳት ነው ባለጌ። እንጂ አንድ ስድብን አላመጣሁላትም ለጠገው አራቂ ስልስ ያልኳትን ደሞ ስለምትመታት ስለማገል፣ እዚህ ያላችሁ በሙላችሁ ሀበሻ እንደ ሀበሻ ለቅላቅ የለም። ሀበሻ ስት ሰው ሲሞት ብቻ ናቸው፣ ጀስ ፎር እከሌ ፍትህ ለእከሌ የምትሉት ሰው በህይወት እያለ ፍትህ ፍትህ እንዲያገኝ ጸልዩ አርጉ። ከሞተ ሞተ ነው፣ ሰው ምንም ነገር አይጠቅመውም። ኦኬ። ሁሉም ሰው እኮ የየራሱ ቦታ አለው፣ የየራሱን ግዴታ አለው። አንድን ልጅ ስትወልደው እኮ የግዴታ ማሳደግ አለብህ። ነገ አንድን ሴት መንገድ ላይ ልጇን ይዛ እየሄደች ጫፒ ስ ታደርጋ ቶች ስትመታት እናተዋነች ምናገባን ቢ ሊሄድ ነው እዚህ ሀገር እንደዛ የሚባል ነገር አይሰራም። አንድን ልጅ ስታሳድገው እስከ አስራ ስምንት ዓመት ሲሞላ በስነ ስርዓት እሱ እንደፈለገው እንጂ አንተ እንደፈለግከው ልተሳድገው አይደለም። በተለይ እዚህኛ ደጃ ሀገር የምንኖረው ማለት ነው እና ቲና አሁንም ተይ ከቤት ሰዎች የራቂ ወደ ፈለግሽበት ኦኬ። አመለክታለሁ ዲፖርት አርጋለሁ ምናምን ምናምን ብዙ ወር እያወራች ነው። አመልክሽ፣ ዲፖርት አርጊ፣ እንደፈለግሽው አርጊ። ስሜን ሶሻል ሚዲያ ላይ እንዳታነሽ ከሁን በኋላ ከአንቺ ጋር የምመላለስበት ምንም አይነት አቅም የለኝም። በህግና በህግ እንጨርሰዋለን። ኦኬ ወረቀት የለኝም አልሽዋ፣ ያለሽበት ሀገር መጥቼ ደግሞ በወረቀት እንዴት አርጊ እንደሚዜሽ አሳይሻለሁ። ወረቀት ያለኝና እንደሌለኝ የዛን ጊዜ ታኛለሽ። አንዳንድ ጊዜ ለፍቅር የምንከፍለው መስዋዕትነት ነገር ለኛ ብዙ ዋጋ ነው የሚያስከፍልን፣ እየተሰደብንበት፣ እየታረገብንበት ያለ ለዚህ ብለን ነው። እናት ነሽ ብለሻ፣ ክብሬሽ፣ ቅርታ ጠይቅሻ አለው ልተይኝም፣ አልቻልሽም። ምንም ያንቺን ነገር ምንም ነገር ያወጣሁት ነገር የለም። እኔ ቮይስ አላወጣሁልሽ፣ ጽሑፍሽ አላወጣሁልሽ ምንም ነገር አላወጣሁም። ምክንያቱም የእናት ክብር ስላለኝ እንጂ ይህን ህዝብ ማለት ነው ምንም ሳያውቅ ስለሚደግፍ እንጂ በአንድ ጊዜ እኔ የሁሉ ቮይሶችን አውጥቼ ብለቀው እንዴት እንደሚነሳ ህዝብ በደንብ አርጌ ነው የማውቀው። በመሀል ልጅቷ ማርያም ከምራች ነው። በመሀል ልጅቷ ተሰቃየች። እንዲህ እኛ ምን አገባኝ ከነ ቤተሰቦች ጋር ምሰደቀው

ማንም ሰው ቮይስ ሊያመጣልኝ አይችልም። ማንም ሰው የሰደብኳትን ቮይስ የሆነ ነገር ቪዲዮ ሊያመጣልኝ አይችልም። ሀያ አንድ ዓመትን በላሸታታ ያልኩት ደግሞ የሰማሁትን ያየሁትን ስለሆነ ማለት ነው። ምግብ በቀን አንድ ጊዜ ነበር ስትሰጫት የምለው ደግሞ ስላየው ስለሰማው። ያልሰማሁትን ነገር አላወራም። ኦኬ። አሁንም ነገርም ሪስፔክት አለኝ። በቤተሰቦች የስት መጨኞች ሪስፔክት የሚባል ነገር የለኝም፣ ምክንያቱም የእኔ እናትሁን አያቴትሁን ወንድሞች ወንድሞቼሁን አንድን ወጥተው ዴዚን አንቺንም ዲስሪስፔክት ያደርገች ሰው ስለሌለ ሶሻል ሚዲያ ላይ ማለት ነው። ከማንንም በላይ የሚናገሩ ቤት ሰዎች ነው ያሉ። አይደለም እዚህ ሶሻል ሚዲያ ላይ በአካል እስከ 1520 ህዝብ ሰብስበው የሚናገሩ ቤት ሰዎች ነው ያሉ። መናገር ጠፍቷቸው አይደለም። ኦኬ ግን አንዳንድ ጊዜ ብዙ ጊዜ ሰው ሪስፔክት ሲሰጣችሁ፣ ሪስፔክትን በእንትን ተጠቀሙበት በስነ ስርዓት ተጠቀሙት ኦኬ አሁንም ምንም ነገር ልነካሽ አልፈልግም ወይዘሮ ቲ ምንም ነገር ማለት ነው ኢቭን ኢቭን በቃ የጌሜን ቀን ለማባላሸት ብለሽ የዛን ጊዜ በዛን ሰዓት መጣለው ነው ያለሽ እሱ ኦኬ ምጪ ሚያዚያ ሀያ አምስት ምጪ ሚያዚያ 25 ምጪ አያገባኝም እኔ ስሜን የሚባል ሶሻል ሚዲያ ላይ እንዳታነሽ በቃ ስሜን የሚባል ነገር እንዳታነሽ ስለ ልጅሽ ነገር መከራከል ትችያለሽ መናገር ትችያለሽ እንደፈለግሽ። ልጅሽ ልጅሽ ነች። ኦኬ ስለ እኔ ስም ምንም ነገር እንዳታነሽ በቃ። ከኔ ጋ ያለሽ ነገር እዚ ቁም። ምንም ነገር እንድትነጋገሪኝ ከኔ ጋ ሆነ እንድታወሪ አልፈልግም። ኦኬ የራሳችን ህይወት አለን፣ የራሳችን መንገድ አለ። ሰውን ሪፖርት አርጎልኝ አትዊ። አንቺ ነሽ መክሰስ የምትፈልጊ ቀጥጦሎች፣ መጥተሽ ኤምባሲ ላይ መክሰስ ትችያለሽ። ማንም ሰውን ሂድ ክሰስልኝ፣ ወዲህ ሪፖርት አርግልኝ አይባል ራስሽ በራስሽ መጥሽ ዲፖርት አድርግ ወይ ሪፖርት አድርግ ኦኬ። እና መያዚያ ሀያ ስምንት ሰዓት አራት በኢትዮጵያ አራት ሰዓት እገባለው የጌሜ ሰዓት ና የጌሜ ቀን ነው ይሄ። ደሞ ሆን ብሎ የታቀደ ይታቀደ እኔን ከዙ ጋር እኔ የማንም ሰውን ድጋፍ የምፈልግ ሰው አይደለሁ። የማንም ሰው ንራታ የምፈልግ ሰው አይደለሁ። ገባሻ? በጌሜ ቀም ግቢ አያገባኝም። ሰሜን የሚባል ነገር እንዳታነሽኝ ወይት ሳይሞን ሲ በቀዳማ ሚስ ጻረፍ ሲያር ካንሳ ወንድ አዲካን አዛ እና እባክሽ እባክሽ እባክሽ አሁንም ተለመኝ። ሰው በስነ ስርዓት ይልመኝሽ። በቃ ተይን፣ ከህይወቴ ውጪ እኔ ልጅሽ አይደለም፣ አልወለድሽኝ። ኦኬ ልጅ እናቴ እንደዛ ብላ ትቆጣጠረኝ እኔ ማንም ሰው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 እየስደባት እውነታቸው ናቸው ስላለሽ ማለት ነው። አይሁን፣ ሪል ኬ ብሮ ሪስፔክት አድርግ፣ እናትሽን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም ስናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ ተይ። ኦኬ፣ ልጅሽን ማያዝ ከፈለግሽ ልጃሽን ማያዝ ትችያለሽ። ከኢትዮጵያ አውጥቶ ሰረቃት ነው ያልሺው? ከኢትዮጵያ ሰርቄ ለእኔ መውሰት ለጥቅም ብፈልጋት ነው ወደዚህ አገር ቀጣ አድርጌ አመጣት ነበር። ስላልፈልኩን ህይወቷን እንዲስተካከል ወደ አሜሪካ ሂጅ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እና መጫወት ከየት ለራሱ አላውቅም። ኦኬ፣ ኦኬ፣ እንትን አድርገናታል፣ አድቫይስ ሰጠናታል፣ ምናምን ከጎኗ ነበር፣ አይዞሽ እያልን ነበር። ኦፍኮርስ አይናውቅ አቃሉ። አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታቸው በደንብ አርጋቸው ከፍተህ ከፈት አርጋቸው አስቡ ኦኬ እስካሁን የተሰደቡኩት እኔ ይበቃኛል። በጣም ሰልችቶኛል። በቃ እኔ ማንም ሰው ሰደበኝ ምናምን ብለው ተናግሬ ማለት ነው። እንደፈለገው ሰው መሳደብ ይችላል ብለው አንቺ ግን የቀረባ ሰውች የቀረባ ማለሆን ደውሎ ባካችሁ አንቺ የቅርብ ሰው ስለሆነሽ ብይን ነው እየመለስኩልሻለሁ እቴ አሁንም እባክሽ ወደ ሌላ ነገር ሳሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትን ና በሰላም ምንለ አሁንም፣ ልጅሽን ወደ እኔ አልመጣችም አጠገብሽ ነው ያለች። እኔ እኮ ወድጃት ወዳኝ እንጂ በንትን አይደለም። በግዴታ ምናምን የሚባል ነገር የለኛል። አልወድም ካለችኝ እኮ ልተዋ ትችላለሁ። አንድ አይነት ስሜት ስላለ ነው ባብረን ያለ እስካሁን እየቀጠልን ያለ ነው። ባይኖረንም ስ እራሷ አወጣ እዚህ እኔ አልፈልግህም ማለት ከህይወቴ የራቅ ትበሪ አንድን ደቂቃ ማይኖር ያለት ነው። አስር ጊዜ ልውደዳት ላፍቅራት ምንም አያገባኝ ስለሱ ሶኬ አሁን ይርዳል። ግን እራሷ እንደዛ ስትለይ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ የራቅ ስላልሽኝ ግን ምርቅ በታምር የለም። ምክንያቱም ከልጅሽ ጋር እንጂ ከአንቺ ጋር ትዳር አላረግም። ሶ ስሜን እንዳታነሺ። ሚያዚያ ሃያ ስምንት እያልሽ ነው፣ ቅዳሜ ነች። ቅዳሜ አራት ሰዓት ነው። ቅዳሜ አራት ሰዓት ደግሞ የኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታነሺ። የፈለግሽውን አውሪ፣ ስለ ልጅሽ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታነሺ። በቃ የራስሽን እንትን ነገር አድርጊ። ኦኬ፣ የራስሽን ነገር አድርጊ። በቃ የራስሽን ነገር አውሪ፣ የራስሽን እንትን አድርጊ። ሚያዝያ ሀያ ስምንት ብሎ ነገር የለም። ስለ ራስሽ ጉዳይ፣ ስለ ራስሽ ላይፍ፣ ስለ ልጅሽ ላይፍ አውሪ። አሁን ኬር ስለ እሱ ምንም ምን ነገር ልሽ አልችልም እኔ። ለምን ተናገርሽ? ስለ ልጅሽ ለምን አልተናገርሽ? ሚያዝያ ሃያ ስለኔ ስም ለሁለተኛ እንዳታለሽ ሶሻል ሚዲያ ላይ ገበሻ በቃ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝ። ኦኬ ሶ በደንብ አድርገህ ይሄን መሰጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም። ዲስሪስፔክት ነው የምንሄደው። ኦኬ እኔ፣ የእኔ ቤተሰቦች፣ እናቴ፣ ቤተሰቦቼ ዴዚን ሪስፔክት እያደረጉ እናትን ሪስፔክት እያደረጉ የዴዚ እናት ግን የኔ ቤት ሰዎችን ዲስሪስፔክት ልታረጋችን አንድ ወይን የኔ እናት እዚህ ያላችሁ 6600 ሰዎች አላችሁ፣ የእኔ እናት ወይ የኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ዴዚን ወይ የዴዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው። ያየ ሰው አለ? ከእኔ ፋሚሊ በሙሉ ማለት ነው። ማንም አይገባም። ማንም ነቨር ኢቨር ዲስረስፔክት አያደርጋቸው። በማዶ ሆኖ ነው የሚከታተሉት። እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም። እናቴ እኮ የአምስት ዓመት ልጅ አይደለችም። የአርባ ሁለት ዓመት ልጅ ነች። አሮጊትም አይደለችም። ወጣት ነች። ገባችሁ እና ቲና እባክሽ ተይኝ ተይኝ። በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰድብኩሽም። የአንቺ ስድብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡ ወደ አንቺ ነው የሚገለበጠው። ይህንን ነገር እንዲሆን ግን እኔ አልፈልግም። ገባሻል? ይህን ሳላረግ ለራሱ እናትና ልጅ አጣላቸው እየተባለኩ ስለሆነ ይህን አርጌ ደግሞ እንዲ ምን እንደሚመጣ ስለማውቀው በህዝብም በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታቂው ይገባሻል። እንደ ህዝብ ማለት ነው በተለይ ሁለት ቮይስ እሽ ያለው ባወጣው፣ እንደ ህዝብ ትገለያለሽ። ሶ እባክሽን ተይ በቃ። ከእነ ያክስትሽ ልጅ ነች ከእነ አጎትሽ ልጅ ያለችው እቺ ዱባይ ላይ ያለችው ከነ ቤት ሰዎች የቤት ሰዎችን አድረስ እየፈለገች ሌሎች እየሰጠች ያለችው ስልክ እያወጣች ምናምን ይህን ሁለታችሁ ማቆም አለባችሁ። ሁለታችሁ ሶሻል ሚዲያ ላይ ስሜ እንድታነሱት አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ። ስለ ይሄ ራስ ሽወት እንደፈለግሽ አውሪ። ባይደወይ ጋይዝ እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም ማድረግበት ቀን የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ ገባለሁና እናገራለሁ እያለ ስለሆነ ምን እንደምትናገር ደግሞ ብድን በርግ ስማቀ፣ ካሁን በኋላ ምንም ትዕግስት የለኝም። እኔ በዲስሬስፔክት ከሄድን በዲስሬስፔክት ነው የምንሄድ ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሺ ነቨር ኤቨር። የጌሜ ቀን መያዚያ አምስት ነው በኢትዮጵያ ከምሽቱ አራት ሰዓት በኢትዮጵያ ማለት ነው የሚጀመረው ሶስት ሰዓት ላይ ነው የምንገባው በኤሮፓ ደግሞ ሜይ ሶስት ሜይ ሶስት ማለት ነው ሰዓት ዘጠኝ ስምንት ሰዓት ነው የምንገባው ሁላችን ጋይስ ይህን መልዕክት አድርሱላት ወይዘሮ ቲና እባክሽን ስሜን እንዳታነሽ ወይዘሮ ቲና አሁን በሬስፔክት ነው እየመለስኩልሽ ያለሁት አልሰደብኩሽም ሰደብኩሻለ ቪዲዮ አምፁ ምንም አይነት ነገር አልሰደብኩሽም ምን ዲስሬስፔክትሽን አላረግኩሽም። ኢግነር ላረጋት አልችልም። ብሮ ቤተሰቦች በሙሉ ተበጥጠዋል። አንድን የኔን ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጡ ዲስሬስፔክት ሊሰጣቸው አልፈልግም። እኩን ሚል አለብ እና ቲንኪ ሶማች ለወላችሁ የሚፈልገው መልስ የሆናቸዋል። ለወላችሁን ጋይስ መልካም ቀን የጌሚንግ ን አ እንዴት አድርጌ ነው ተው እያላችሁኛሉ ቤተሰቦች የመረገጥ አለባቸው እኔ ህዝብ ብሔር ሃይማኖት ስትሰዱ አይታችሁን ታውቃላችሁ ሶሻል ሚዲያ ላይ ጎ ስል አንተንነት ነግረኝ ስለዚህ ምርት ኖ ላይክ የጌሚንግ ቀን ሁን ብሎ ለማበላሸት የታቀደ በነ ዮኒ ማኛ የታቀደ ነው። ይህ ግልጽ ነው። በነ ዮኒ ማኛ የታቀደ ነው። እነሱ እኔ ኒ ላይ ምን እየሰሩ ነው? በደንብ አድርጌ ነው የማውቀው። እኔ ዝም ያልካቸው ደሞ ምንም ነገር ስለማያመጡ ሆቴል ላይ ማለት ነው። በደንብ አድርጌ በዮኒ ማኛ ነው የታቀደው። አንደኛ ነገር በዮኒ ማኛ ነው የታቀደው። ምንም ነገር የለውም። ወይዘሮ ቲና ስላልገባት ነው እንጂ ለእሱ አዝነው አይደለም። ፎሎወር መሰብሰቢያ ብር መሰብሰቢያ መጠቀሚያ የቪው መጠቀሚያ ነው ያደረጓት ከነ ልጅዋ ማለት ነው። ለእናትና ልጅ ኬር ሰጥተውት አይደለም ወይ ስለ ቤት ሰዎች ወይ ስለ እኔ ላይፍን፣ የሰው ቤት ሄጄ አውርቼ ያውቃለሁ? ጎትተው ስለወሰዱ እዛም ዲዚ እየተሰደው ስለነበር ነው። ጎት አልሄድም። መናገር ብፈልግ የራስን ቤት ከፍቼ እናገራለሁ። ማንም ማንም እንትን የሚለኝ ሰው የለም ብሮ አንድ ሰው እንዳታስገቡ። ሰው ማስገባት ጠፍቶኝ አይደለም። አሁንም ለዴዚ ስል እየተውኩት ነው። በቃ ለዴዚ ስል ሁሉ ነገር እየተውኩት ነው። ለዴዚ ስል ነው እየተውኩኝ ያለው። እንዲህ ለዴዚ ስል መሰለኝ እየተውኩኝ ያለው። እንደ ሌላ ቢሆን እኮ ከማንም በላይ እኮ እሳደባለሁ። ከማንም በላይ እኮ እመልሳለሁ። የማንም ሰው እኮ በእርዳታም አልጠይቅም፣ በስድብ ማለት ነው እስኪ ፍቅር ይሻላል ከማንም በላይ ብለን ነው እየተሰደብን ዝም ያልኩት። ማንም ሰው ሀገር ልጅ ጠይቁት። አይደለም ቤት ሰዎች የተሰደበ ሀገር የተሰደበ ዝም አለ፣ ግን ሁሉም ነገር እስኪ ይቅር። ችግር የለውም። ያልፋል ያልፋል ያልፋል። የሚያልፍ ነገር አይመስለኝም። እና ወይዘሮ ሲና ከህይወት በተለይ አልወጣሽም ደግሞ ሁለተኛ ስሜን አንሺና፣ ሶሻል ሚዲያ ላይ ምንም ነገር አልልሽም። ቀጥ ብለው በህግ ነው የሚፈታውና ምንም ነገር የምነጋገረው ነገር የለም ስለ አንቺ ስም አላነሳም ሶሻል ሚዲያ ላይ አልመልስልሽም። በህግ ቀጥ ብዬ ከነ ፕሩፍሽ ነው የማስይዝሽ ደን በደንብ አድርገው ገብቶሻል ብዬ ተስፋ አደርጋለሁ። ኦኬ። ጋይስ መልካም ምሽት ለውላችሁ። ጌሙ ሚያዚያ 27 ነው፣ ቅዳሜ የአሁኑ ቅዳሜ ማለት ነው። በኢትዮጵያ አራት ሰዓት ነው የሚጀመረው፣ ሶስት ሰዓት ምጡ ሚያዚያ ደግሞ በኢሮፍ ደግሞ ሜይ ሶስት ነው። ማንም ሰው እንዳይቀር። ቴንክ ዩ ሶ ማች መልካም ምሽት።